እሺ ቃል ገብተሽ። አቤት የሴት ልጅ ፈተናዋ ብዛቱ! አቤት የሴት ልጅ ስቃዩዋ ብዛቱ! ይውጋሽ ብሎ ይማረሽ እንደማለት ነው። አላዛር በጣም ባለጌ፣ በጣም አስመሳይ፣ በጣም የእውነት ለመናገር በውሸት ካባ የለበሰ በውሸት ድግሪ የሰራ ድግሪ የጫነ ወይም ደግሞ በቃ ማስተርሱን እየተማረን በቃ በውሸት በማስመሰል ማለት ነው እና መጀመሪያ ሳትፈልግ ግቢ ግቢ ብሎ አስገባት። ካስገባት በኋላ እንደፈለገ እየተጫወተባት ይገኛል። እናትየዋ አስመሳይ፣ ውሸታም፣ ሌባ ናት ለማለት ይከብደኛል። ለማንኛውም ግን ባላዛርና በትንሱ መሀል የተፈጠረው ነገር ምንድን ነው የሚለውን ነገር እናወራለን። ትንሱ ዛሬ ራሷን ስታ ሆስፒታል ገብታለች ማለት ነው በሚያሳዝን ሁኔታ። ሀሙም እንግዲህ ዛሬ መጧል። ሀሙ ራሱ ውሸታም ሌባ ነው እውነት ለመናገር ማለት ነው። ስለሱም በዚህም የማወራው ነገር ይኖራል ና አንድ ለነግራችሁ የምችለው ነገር ምንድን ነው፣ ባየው ባየው ባየው ባየው ባየው ነገራቶቹ በቃ መስመር እየሳቱ እየሳቱ ነው እየመጡ ያሉትና ይህንን ነገር ለምን ሀሳብ አልሰጥበትም ብዬ ነው እንግዲህ ወደዚህ ቪዲዮ ወይ ደግሞ ይህንን ቪዲዮ ለመስራት እየመጣሁት ማለት ነው። በመጀመሪያ እባካችሁ እባካችሁ ይህንን ቪዲዮ እስከ መጨረሻው ሳታዩ ምንም አይነት ኮሜንት እንዳትጽፉ፣ ሳታዩ ከጻፋችሁ እኔ ምንም የሚያገባኝ የሚመለከተኝ ነገር የለም ማለት ነው እና የምትሳደቡ ልጆች እግዚአብሔርን፣ እኔም ከእናንተ እኩል ተሳድቤ ቪዲዮ መስራት አያቅተኝም አይከብደኝም። እናንተ እኝኝኝኝ ስትሉ እንደምትሉት እናንተ ቀልቀልቀል ስትሉ እንደምትሉት እናንተ ለአንዱም ብቻ ወገናችሁ ሪ ስትሉ እንደምትሉት መዋል እችላለሁ። እኔ ግን ፍትሐዊ ሆኜ በሚዛናዊነት ነው ሀሳብ አስተያየት ልሰጥ የምችለው እና እስከ መጨረሻው ቪዲዮን ሳታዩ ምንም አይነት ኮሜንት እንዳትጽፉ አደራላችኋለሁ። በቅድሚያ እንዴት ናችሁልኝ ውድ የቻናሌ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። እንግዲህ በመግቢያዬ እንደሰማችሁት ያው ሙሉውን አልጨረስኩትም ለማለት ይከብደኛል ብዬ ነው የጨረስኩትና ያ ማለት አላዛርንም እናቱንም አልተሳደብኩም ማለት ነው። ትንሱንም አልተሳደብኩም። ለማንኛውም እንግዲህ አራድየ ልጆች የሆናችሁ ልጆች ይገባችኋል እና ወደ ዋናው ፖይንቴ ወደ ዋናው ቪዲዮ ስመጣላችሁ እንግዲህ ትንሱ በጣም አስቸጋሪ ሁኔታን እያሳለፈች ትገኛለች። እች ልጅ እንግዲህ ብዙ ጊዜያቶችን በብቸኝነት በጣም ተሰብራ፣ በጣም ተጎድታ፣ በጣም ተጎሳቁላ፣ በጣም ትምህርቷን እስከማቋረጥ ደርሳ ችግር ያሰቃያት በቃ እድሜ ልኳል መከሯን ተፈተና በብዙ ፈተና ያለፈች ልጅ ናትና፣ ዛሬ ላይ እንግዲህ ህይወቴ የተስተካከለ ህይወቴ የሰመረ ጥሩ መስመር ያስኩ ጥሩ ደረጃ ልደርስ ነው ብላ ፍቅር የሚባለውን ነገር ጀመረች። አልፈልግም ብላ ነበር፣ ጊዜው አይደለም ብላ ነበር፣ መማር ነበር የምፈልገው ብላለች፣ እናቴ ማገዝ ነው ብላለች። ግን አላዛር፣ እሱ ብቻ ሳይሆን እኛም ራሱ ከፍተኛ ተጽዕኖ አሳድረንባት፣ በቃ አብረሽ ሁኝ ብለን አብረው እንድትሆን አድርገናል። እንግዲህ ይሄ ነገር ነው የተፈጠረው። አሁን ላይ ግን እንግዲህ አላዛር ሌላ ሚስት እንዳለውና ወደ ውጭ ሀገር ሊሄድ ሳይሆን እሷ ጋር እንደሚሄድ ነው እየተናገረ የሚገኘው። በአጭሩ ከትንሱ ጋር አብሮ መሆኑ እንደጸጸተው ወይም ደግሞ ቶሎ መጀመሩ በቃ ትክክል እንዳልሆነ፣ ሌላ የሚወዳት ልጅ እንዳለች፣ ትንሱን በቃ እንዳትጎዳ ስለሚወዳት አያፈቅራትም፣ ግን ስለሚወዳት እች ልጅ እንዳትጎዳ ነው ሃሙን ጓደኛውን እንግዲህ ልኮ እሷ ጋ ሆኖ ጥሩ ጊዜ እንዲያሳልፉ ወይም ደግሞ እንዲያግዛት እንዲረዳት፣ ዩቲዩቡን እንዳትተው ዩቲዩቡን እንድትቀጥል ነው እየተባለ መረጃ እየወጣ የሚገኘው እውነታው። ነገር ግን ምንድን ነው አላዛር በዚህ ልክ ትንሱን ቃል ገብቶ በእናቱ ፊት በተመልካች ፊት ሚዲያ ላይ ቀርቦ በጣም እንዴት እንደሚወዳት እንዴት እንደተገናኙ፣ እንዴት እንደተዋወቁ፣ እንዴት እንደተቀራረቡ ሚዲያ ሁሉን ስለ ህይወታቸው ታሪክ አውርተው ዛሬ ምን አዲስ ነገር ኖሮ ነው ለትንሱ የተደበቀ ማንነቱን ሳይነግራት አሁን ላይ እንዲህ ራሷን እስክትሰት ያደረሳት ነገር ምንድን ነው? እውነት ሌላ ሚስት አለችው? ትንሱን ለጊዜው ነበር የሚፈልጋት ወይስ ደግሞ ተጫወተባት? ወይስ ያችኛዋን ሲያገኝ ወደዛችኛው ይሄድ የሚለውን ነገር እናወራበታለን። በቅድሚያ እኔ እውነቱን ልንገራችሁ መቶ ፐርሰንት ብዬ ነግራችኋለሁ አላዛር እንደዚህ አይነት ባለጌ ልክስክስ አይነት የወረደ ስራ አያደርግም አይሰራም። በጭራሽ እኔ እተማመንበታለሁ። 99% 100% አላችሁ 100% እተማመንበታለሁና ወደ ሐሙስ መጣ። አንዳንድ ሰዎች ጓደኞቻችን መጥፎ ነገር ሲያረጉ ሰው ላይ ስናይ ወንድ ወንድም ሊሆን ይችላል ሴትም ልትሆን ትችላለች ነው በውሸት ማንነት አንዱ ሴት አሁን እኔ ጓደኛ ብትሆን አንድ ወንድ በውሸት ማንነት ቀርበው በጣም እንደሚጎዳ እያወቅን ያ ሰው በጣም እየተዋሸ እንደሆነ እያወቅን አፋችን ዘግተን ዝም የምንል ሰዎች አለን። እና ያ ሰው ሕይወቱን ከጀመረ በኋላ ወይ ደግሞ በቃ መመለስ ወደማይችልበት ሁኔታ ላይ መሀል ላይ ሲደርስ ወደፊትም እንዳይሄድ አስቸጋሪ ወደኋላም እንዳይመለስ አስቸጋሪ የሚሆንበት የሕይወት ደረጃ ላይ ሲደርስ ያ ሶስተኛ ሰው ገና ከመጀመሪያው ሁሉን ነገር የሚያውቀው ሰው ያኔ መጥቶ ይናገራል። እኔ በጣም በቀደሚ የሚያፈላው ነገር ይሄ ነው። በጣም የሚያበሳጭ የሚያናድደኝ ነገር ምንድነው? እሱ ወዲያውኑ እንደተፈጠረው አላዛር፣ እንደው የእውነት ማለት የእውነት አዝኖላት ከሆነ እንትና ሀሙ ማለት ነው ለተንሶ ማለት ነው መናገር የነበረበት ያኔ ገና ጅምር ሳያደርጉ የሆነ ነገር የድሮ ፍቅረኛው እንደነበረች የድሮ ፍቅረኛ እንዳለው የሆነ ነገር የሆነ ነገር ብሎ እውነታው መናገር የነበረበት ዛሬ ላይ ግን ገና ለገና ከሷ ጋር ተቀራረብኩኝ አጋጣሚውን አገኘው ብሎ መጡ መናገሩ በጣም ነው የገረመኝ። በእርግጥ እውነትን መናገሩ ጥሩ ነው፣ ረፈደም ዘገየም ይሻላል። አንዳንዴ እድሜ ልኩን ተዘግቶ ከሚኖር ውሸት ምርር ያለ እውነት ይሻላል። እና አላዛር ደግሞ ለምን ነገር ካት ነው እያለው የሚገኘው ለምን እንደዚህ አይነት ነገር ታደርጋለህ እያለ ነው የሚገኙ። ትንሱ ደግሞ እየለመነችው ነበር እያለቀሰች። ማነች አፎሚያ ማነች ንገረኝ፣ ምንድነች፣ ምንድን ያላችሁ ግንኙነት ምናምን ይላታል እያለችው ነበረ። እሱ ምንም አይነት መልስ ሊመልስላት ፈቃደኛ አይደለም። በአጠቃላይ ሰው የወሰደው ምንድን ነው ዝምታው፣ አዎ እንደሆነ ነው። እና ትንሱ ስላለፈ ህይወቱ ምንም የሚያገባሽ ነገር የለም። አላዛር በነገራችን ላይ በጣም ብዙ ያለፈ ታሪክ አለው። በጣም እኔ እውነት ለመናገር የማውቀው ብዙ ውስጥ ውስጥ ነገር አለ ስለ ልጁ እናት፣ ስለ ልጁ፣ ስለ ትዳሩ የማውቀው ነገር አለ። እሱን ተውት እንዳለ ነገር ሆኖ ይሄ ያለፈ ነገር ያለፈ ነገር ሆኖ ከትንሱ ጋር ህይወትን ለመጀመር አስደሳች ጉዞን ለመኖር ቃል ገብቶላት እሱ ፈልጓት ወዷት በጣም በቃ ተጭኗት አብረው እንድትሆን አድርጓልና፣ ይሄ ልጅ ዋሽቷት ሊሆን ይችላል። የድሮ ፍቅረኛው እንደነበረች አፎሚያ ላይ ነግራት ይችላል፣ ረስቶት ሊሆን ይችላል፣ ወይ ደግሞ የሆነ የፈራው ነገር የሰጋው ነገር ሊኖር ይችላል። ብቻ በሆነ አጋጣሚ ላይ ነግራት ይችል ይሆናል። ግን በጭራሽ ትንሱን ጥቶ ትቶ ለዛው ውጭ ሀገር ነው የሚሄደው ብሎ እሷ ጋር ሊሄድ አይችልም። በምንም ተአምር ትንሱ ላይ ያጣው ነገር ምንም የለም ይውላቹ አብረው ብዙ ጊዜ ቢቆዩ ምናምን ረዘም ያለ ጊዜ ቆይተው ቢሆኑ የሆነ አለመግባባት ተፈጥሮ ወይ ደሞ ምንም የሚያግባባቸው ነገር ስለሌለ ተብሎ ምናምን ሊሄድ ይችላል። ግን አሁን ይሄ ነገር ምንም ከትንሱ ያጣው ነገር የለም። እስከ ጥግ ድረስ ፍቅርን እየሰጠችው ነው። እስከ ጥግ ድረስ መልካም አስተሳሰባላት፣ ቀና አስተሳሰባላት ጥሩ ህይወትን እየሰጠችው ነው። ስለዚህ ከትንሱ ምን አጦ ነው እንደዛ የሚወዳትን በስስት የሚያያትን ሴት ትቶ ወደ ሌላ ሴት ሊሄድ የሚችለው? አሁ ምንድን ያለው አሙ በቃ አቺ ልጅ ስለሚወዳት እንድትጎዳ አይፈልግም። በቃ ከሰው ጋር ሰው እንዲያግዛት እንዲረዳት ብሎ ነው እኔን ያቀረበ ም ደግሞ እኔ ከሷ ጋር እንደሆነ ያደረገው ነው ያለው በጭራሽ ውሸት ነው ሲጀመር ማለት ነው። በጭራሽ አላዛር ይሄንን ነገር አያደርገውም። ግን ይሄንን ነገር ዝም እያለ የሚሄድ ከሆነ ትንሱ እስከ ጥግ ድረስ ትጎዳለች ያለፈ ታሪክ ሊኖር ይችላል። ትንሱም ስላለፈ ታሪኩ ሳይሆን በእርግጥ አንዳንድ ያለፈ ታሪክ ተብሎ አሁን ላይ ይመጣና ህይወታችሁን በቃ እንዳልነበር ሲኦል ያደርግባቸዋል። ልክ እንደ ነፂ የሩታንና የትዳርን የሩታንና የአብርሽን ትዳር እንደበጠበቀችው ማለት ነው። እና በአጭሩ ምን ልላችሁ ፈልጌ ነው፣ ትጣላ ዘር በዚህ ልክ ደነዝ ነው ብዬ አላስብም። በዚህ ልክ ውሸታም፣ በዚህ ልክ አስመሳይ ነው ብዬ አላስብም። እናቱና አባቱ ሰሞኑን የጠፉት በቃ ይሄ እውነት ስለሚያውቁ ነው። በቃ ወጣው ሀሙን ይሰድቡት ነበር፣ ይናገሩት ነበር። እያላችሁም ብዙዎቻችሁ እንግዲህ አላዛርን እየሰደባችሁ ትገኛላችሁ። በሃይማኖቱ ሳይቀር ወጣችሁ እየተሳደባችሁ ነበርና ትንሱ ኦርቶዶክስ ናት፣ እሱ ፕሮቴስታንት ነኝ ብሎ በአንደበቱ ወጦ ተናግሯልና በመጀመሪያ እኔ አንድ ነገር ልንገራችሁ። አንዳንዴ የወደቀ ዛፍ መጥረቢያ ይበዛበታል የሚባል ነገር አለ። አንድ ሰው አንድ ጥፋት አገኘ ተብለን ቅጥቅጥ እናደርገዋለን፣ እስከታች እስከላይ አረ፣ ወይኔ በስመ አብ። በሶፋ ያስገባችሁ መድኃኒዓለም። እኔ ባለፈው አንድ ስህተት ሰርቼ ፎቶ ሁሉ ተዘግዝቆ እናቴን፣ እኔ በቃ በጣም ነው ያለቀስኩት። በቃ ጓደኞቼ ፎቶሽ እንዲህ ተዘግዝቆ ሲሉኝና፣ በጣም ከባድ ነው። ሰው ስህተት ይሰራል፣ ስጋ ለበስ ነውና፣ በዛ ላይ አንሳው ጣለው፣ በቃ ውቀጠው፣ ፍጨው፣ ምናምን አይባልም። አንዱን ሰው ከፍ እናደርገው ነው፣ የሆነች ትንሽ እየ ስህተት ስናገኘው ደሞ እርግጥ አድርገን ከመሬት በታች እንቀብረዋልና ያ መሆን የለበትም። ሚዛናዊ መሆን አለብን እና አሁን አላዛር በዚህ ልክ ውሸታም ነው ብዬ አላስብም። ግንም ይሄን ነገር አድርጎት ከሆነ የእውነትም እኔ ግን ይመስለኛል እንደሚመስለኝ እንደሚመስለኝ ልንገራችሁ። መጀመሪያ አድርጎት ከሆነ ይሄን ነገር በቃ ሁላችንም የምንቃወመዋለን። በጊዜ መስማቷም ለትንሱ ጠቃሚ ነገር ነው ብዬ ነው የማስበው። ግን ግን እንደሚመስለኝ እኔ አላዛር የእውነትም የእውነት የውጭም ፕሮሰስ መጦለት ተሳክቶለት መሄድ የፈለገ ይመስለኛል። ከትንሱ እሷን ያስፈለ ከትንሱ ወደ አሜሪካን ሀገር የሚሄደውን ጉዞ ያስበለጠ ይመስለኛል። ለዛ ትንሱ እንግዲህ በሆነ ነገር ብሎ አሳምኗት ምናምን በቃ በጭራሽ አብረን ሆነን በፍቅር አንተም እኔም አንድ ላይ ሆነን ምንም የሚቀጥል ነገር የለም፣ የርቀት ፍቅርን በጭራሽ አልፈቅድም አልፈልግም ብላለችና፣ ይሄ ነገር ስላስፈራው፣ ይሄ ነገር ስላሳዘነው ትንሱ ቆርጦላት ከሌላ ወንድ ጋር እንድትሆን አስቦ ሊሆን ይችላል ብዬ ግምቴን እኔ ያስቀምጣለሁ። እስኪ የራሳችሁን የናንተን ግምት አስቀምጡ እንጂ በተአምር ትንሱ ላይ ሊደረብባት አይችልም። ከትንሱ ምንም ነገር አጦ ሌላ ሴት ጋር ሊሄድ አይችልም። ደግሞ ኳፎሚያ የምትባለው እንኳን ብታያት ስታስጠላ የሆነች ፋራ ነገር እኮናት ማለት የሆነች እኔ እንጃ ብዙ አትመቸኝም፣ የሆነ ቀበጥ ነገር ምናምን ነገር ነችና ከትንሱ ሱ ምንም አማ አይወዳደርም ጭራሽ ማለት ነውእና ከሷ ምን አጦ ነው ሌላ ሴት ጋር ሊሄድ የሚችለውና የማይመስል ማይመስል ነገር እና አንዳንድ ሰዎች ደግሞ የሆነ የሆነ እውነት ስታዩ በሰዓቱ በደቂቃው በዛች ሰከንድ እውነታውን ለባለቤቱ መናገር አለባችሁ፣ ምክንያቱም እንዲጠነቀቅ። አሁን ትንሱ ያኔ ገና ከመግባቷ በፊት እንዲህ እንዲህ ነው ተብላ ብትነገር ኑሮ ይህን ያላትሰበርም ነው ይህን ያላትጎዳም ነበር። ለራሷ ህመም ተሸክማ ምትኖር ልጅ ናት። እግዚአብሔርን አቅም የላትም። እት ፊቷ እንዴት እንደምታሳዝን ና ዛሬ እንዲህ ራሷን እስክትሰጥ በጣም አስቸጋሪ ነው። ምንም ብሏት አይደለም ግን የአላዛር ዝምታ ነው እንዲያሳመማት ና ኦልሬዲ በቃ ይህን ነገር አድርጎታል በቃ ከልጅቷ ጋር ግንኙነት አለው ነው እያለች እያሰበች ያለችው ና አላዛር እያደረክ ያለው ነገር በእሷ እምነት እንዲኖርህ ምናምን እሷን የሆነ ምን ያህል ታምነኛለች ወይም ደግሞ እስከምን ያል ያህል እንደዚህ እስከ ጥግ ድረስ ምናምን ለማየት፣ ለመፈተሽ ለመፈተል ሊሆን ይሻል። ግን አንዳንዴ እንደዚህ የሆነች ነገር አድርገን እስከ መተጣጣት ማለት እስከ መለየት እንዳትደርሱ ትንሱን እንዳታጣት ትልቅ ስጋት አለብኝ ትልቅ ፍራት አለብኝና ማሚ ትምጣ እያላችሁ የነበራችሁ ልጆች አላችሁ። ማሚ ምንም እዳ የለባትም። እነሱ አስር ጊዜ በተኮራረፉ፣ በተጨቃጨቁ፣ በተከራከሩ ቁጥር እሷ ምን በወጣት ነው ከአዲስ አበባ ከሐዋሳ አዲስ አበባ ከአዲስ አበባ ሐዋሳ መከሯን የምትበላ ትልቅ ልጅ አይደል እንዴ? እሱ እኮ እኛን የሚመክር ሰው ነው የእኛ ታላላቅ እኮ ነው የእኛ ትልቅ ነው አይደል? ስለዚህ እኛን የሚመክር ሰው እንጂ እሱ የሚመከር ሰው አይደለም። እስከ ጥግ ድረስ እናቱ መስመር አስይዘው ቦታ ቦታ ሲዛለት ሁሉ ነገር በቃ አልጋ ባልጋ አርጋለት ነው ሄደችው። አልጋው ላይ መተኛት የራሱ ፋንታ ነው እንግዲህ ከአልጋ ተጎትቶ ከመሬት የሚባል ነገር አለ። እንደዛ ካለ ራሱ ነው የሚጎዳው እንጂ ማሚ ምንም። በእርግጥ የእናት አንጀት አይጨክንም፣ ግን እዚህ ጋር እራሳቸው ነው መፍታት ያለባቸው። እስከ መቼ ነው እሷ የእነሱን ችግር ስትፈታ ስቋጥር ስትፈታ የምትኖረው? አይባልም፣ ማሚ ተምጣ ምናምን እዚህ ጋር ማሚ ምንም በቃ ማረፍ አለባት። ለራሷ ብዙ የራሷ የሕይወት እንትን አላት ምትኖር ምትኖርለት ወይም ደግሞ እንደዚህ የሚያደክማት ነገር አለ የምታስብበት ብዙ ነገር አለ እና እነሱ መግባባት ከቻሉ፣ መስማማት ከቻሉ፣ ትልልቆች ናቸው። አውሮተው ተግባብተው መስራት ወይም ደግሞ በቃ አንድ ላይ መሆን። ከዛ ውጪ ማሚ ምናምን አባቢ ማለት ምናምን የለም። እና እንደዛ ነው ልል የምችለው። ብዙዎቻችሁ ግን አላዛርን እንግዲህ እየወቀጣችሁ ትገኛላችሁ። አይ መሬት ያለ ሰው ብሏል። እኔ ግን አይመስለኝም። ለማንኛውም አድርጎት ከሆነ ግን እኔ በቃ አጥቢ አጥቢ የማሰጠው እኔ ነኝ፣ እግዚአብሔርን ጠብቁኝ። የእውነት አላዛር ትንሱ ላይ ማግጦ ከሆነ ለትንሱ ዋሽቷት ከሆነ ለትንሱ ይህን ያህል ተስፋ ሰጧት ድጋሚ ሌላ ወንድ ጋር፣ ሌላ ሴት ጋር የሚሄድ ከሆነ አጥቢ አጥቢ አሰጠዋለሁ። ግን ይህንን ነገር እርግጠኛ ሁላችሁም ኮሜንት ገብቼ ሳይ ሁላችሁም እርግጠኛ ናችሁ ይህን ነገር እንዳደረገው ምናምን ነገር፣ ግን እኔ ደግሞ መቶ ፐርሰንት ብዬ ነግራችኋለሁ፣ ይህንን ነገር በጭራሽ ሊያረግ አይችልም በጭራሽ። ከትንሱ ምንም ጎሎት አይሄድም። እንኳንችን የመሰለች ሙሉ የሆነች ጠንካራ ጀግና ሴት ይቅርና ሌሏም ዝም ምብል አይነት ሴትም በጭራሽ ሊደረበባት አይችልም። ይህንን ነው ልላችሁ የምችለው። ብቻ ግን ትንሱዬ፣ መረጋጋት አለብሽ። አንቺ ደግሞ የሶስተኛ ወገን ሰምተሽ በዚህ ልክ መጨናነቅ፣ መናደድ፣ መበሳጨት የለብሽም። አሙ ራሱ አንተ ያላዛረን የመጠየቅ አላዛርን በቃ ከፊቷ የማፋጠጥ ምናምን ምንም አይነት መብት የለም። በቃ እውነታውን ለሷ በቃ እንድትጎዳ አልፈልግ ምናምን አልክ። ዛሬ መጣ እሱ ለሷ ሀሳቢ ነው ምናምን አልክ። ከነ መፈጠሯ ማታቃት ልጅ አሁን ላይ መጣ ሀሳቢ ነው ምናምን አልክ። እሺ፣ ጥሩ ከሆነ በመልካምነት አስበው ከሆነ እናደንቃለን፣ እናበረታታለን። ጎበዝ፣ ጥሩ ነው። ግን አንተ አላዛርን ማፋጠጥ መልስላት፣ እንደዚህ ማነች ከምናም ብለህ ስለ ህይወቱ የመጠየቅ የመብት የለም፣ የማወቅ ምንም አይነት መብት የለም። እውነታውን ለትንሱ ነግራታል እሷም መጠየቅ ያለባትን ጥያቄ በስርአት ተጠይቀ እሱ መመለስ ያለበትን ይመልሳል። ከዛ ውጭ አንተ ከጎናቸው ካጠገባቸው ዞሮ ነው ማለት ያለበት። ካዘንክ ዱሮ ነበር መናገር የነበረብህ። ይህንን ነው ልል ምችለው። ለማንኛውም ግን ትንሱና አላዛር እስከ መጨረሻው አንድ ውነው ቃል በገቡት መሰረት ቃላቸውን ሳያጥፉ ሁለቱም አንድ ላይ ቢኖሩ እናታቸውን የልጅ ልጅ ቢያሳዩ፣ በተለይ በተለይ በተለይ ያላዛር እናት በጣም በቃ የእሱን ደስታ ማየት ትፈልጋለች። የእሱን የልጅ ልጅ ማየት ማቀፍ ትፈልጋለች ና የትንሱ እናትም እንደዛ አይነት ጉጉት አላት ብዬ አስባለሁ በግምት ስለዚህ ያንን ነገር ነው የምንፈልገው ፈልጋው አንድ ላይ ሆናችሁ ጥሩ ልጅ እንድትወልዱ ወይም ደግሞ ጥሩ ትዳር እንድትመሰርቱ ነው ምነው በዚህ ባጭሩ የሚቀር ነገር የለም ትንሱ እንግዲህ ባለሽበት እግዚአብሔር ይማርሽ ለማለት ወዳለሁ ያው ከአቅሟ በላይ ሲሆንባት ነው ራሷን ስታይ ወደቀችው ለማንኛውም ይሄንን ነው ልልሰጥ የምችለው ሀሳብ አብራችሁ ስለነበራችሁ ከልብ አመሰግናለሁ ላይክ ሼር ሰብስክራይብ ማድረጋችሁን እንዳረሱ ወዳችኋለሁ